ሰላም ቅዱሳን እንዴት ናችሁ? የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 22ኛ ቀን ላይ ደርሷል። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራእይ 22 ብለን ጉዞ ጀምረናል። ዛሬ በ22ኛ ቀናችን ከዘፀአት ምዕራፍ 19 እስከ 21 ድረስ ያለውን የምናነበው አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ዘፀአት ምዕራፍ 19። በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ፣ በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርም በተራራው ጠርቶ እንዲህ አለው፤ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፤ በግብፃውያን ያደረኩትን፣ በንስር ክንፍ እንደተሸከምኳችሁ፣ ወደ እኔም እንዳመጣኋችሁ አይታችኋል አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት፣ የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሙሴ መጣ የህዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘው ይህንን ቃል ሁሉ በፊታቸው ተናገረ። ህዝቡም ሁሉ አንድ አፎ ነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የህዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለው። ሙሴም የህዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው፣ ወደ ህዝቡ ሂድ። ዛሬም ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሶስተኛው ቀን ህዝቡ ሁሉ ሲያ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛውም ቀን ይዘጋጁ ወሰነም ለህዝቡ በዙሪያው አድርግላቸው ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ ተራራውንም የነካ ፈጽሞ ይሞታል የማንም እጅ አይንካ ነገር ግን የሚነካው ሁሉ ይወገራል ወይንም በፍላጻ ይወጋል እንስሳ ወይም ሰው ቢሆን አይድንም በላቸው ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ ሙሴም ከተራራው ወደ ህዝቡ ወረደ ህዝቡንም ቀደሰ። ልብሳቸውንም አጠቡ። ህዝቡንም ለሶስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እንዲህም ሆነ፤ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ህዝብ ሁሉ ተንቀጠቀጡ። ሙሴም ህዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፤ ከተራራውም እግርጌ ቆሙ። እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበረ። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበረ። ተራራውም ሁሉ እጅግ ይናወጥ ነበረ። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው፣ ሙሴም ወጣ። እግዚአብሔርም ሙሴን ውረድ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከእነርሱም ብዙ እንዳይጠፉ ለህዝቡ አስጠንቅቃቸው። ወደ እግዚአብሔር የሚቀርቡት ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለ። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰውም ብለህ አስጠንቅቀኸኛልና ህዝቡ ወደ ተራራ ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ ወረድ። አንተ አሮንም ከአንተ ጋር ትወጣላችሁ። ካህናቱና ህዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይውጡ ካህናቱና ህዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይተላለፉ፣ አለው። ሙሴም ወደ ህዝቡ ወረደ፣ ይህንንም ነገራቸው። ምዕራፍ 20 እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸው ምም በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ፣ ለሚወዱኝ ትዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔር አምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ስራ ተግባርህን ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው፤ አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል፣ ቀድሶታልም። አባትህንና እናትህን አክብር፤ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል። አታመንዝር። አትስረቅ። በባልንጀራህ ላይ በሐሰት አትመስክር። የባልንጀራህን ቤት አትመኝ። የባልንጀራህን ሚስት፣ ሎሌውን፣ ገረዱን፣ በሬውንም አህያውንም፣ ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። ሕዝቡም ሁሉ ነጎድጓዱንና መብረቁን የቀንደ መለከቱን ድምፅ ተራራውንም ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴንም አንተ ተናገረን፣ እኛ ምንሰማሃለን፤ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔር ሊፈተናችሁ፣ ኃጢአትንም እንዳትሰሩ እርሱንም መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። ህዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔር ሙሴን አለው፣ ለእስራኤል ልጆች እንዲህ በል እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅም አማልክት ለእናንተ አታድርጉ። የጭቃ መሰዊያ ስራልኝ። የሚቃጠለውንና የደህንነት መስዋዕትህን በጎችህንም በሬዎችህንም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። የድንጋይንም መሰዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፤ በመሳሪያ በተነካው ታረክሰዋለህና፣ ኀፍረተ ስጋህም በእርሱ እንዳይገለጥ ወደ መሰዊያዬ በደረጃ አትውጣ። ምዕራፍ 21 በፊታቸው የምታደርገው ስርዓት ይህ ነው። ዕብራዊ ባሪያ የገዛህ እንደሆነ ስድስት ዓመት ያገልግል፣ በሰባተኛውም በከንቱ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስት ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ ወንዶች ወይም ሴቶች ልጆች ብትወልድለት፣ ሚስቱና ልጆቿ ለጌታው ባሪያ ይሁኑ፣ እርሱም ብቻውን ይውጣ። ባሪያህም ጌታዬን፣ ሚስቴን፣ ልጆቼንም እወዳለሁ፣ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው ወደ ደጁም ወደ መቃኑም አቅርቦ ጆሮውን በወስፌ ይብሳው፣ ለዘላለምም ባሪያው ይሁን። ሰው ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ። ጌታዋን ደስ ባታሰኘው በዋጆ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ለልጁም ቢድራት ለሴት ልጆች የሚገባውን ያደርግላት። ከእርሷ ሌላም ቢያጋባው ምነዋን፣ ልብሷን፣ ለምንጣፏም ተገቢውን አያጉድልባት። ይህንንም ሶስት ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ። ሰው ሰውን ቢመታ ቢሞትበትም እርሱ ፈጽሞ ይገደል። ባይሸምቅበትም፣ ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራ እኔ አደርግልሃለሁ። ሰው ግን ቢደፍር ባልንጀራውንም በተንኮል ቢገድለው እንዲሞት ከመሰዊያዬ አውጥተህ ውሰደው። አባቱን ወይንም እናቱን የሚመታ ፈጽሞ ይገደል። ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል። አባቱን ወይንም እናቱን የሚሰድብ ፈጽሞ ይገደል። ሁለት ሰዎች ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት፣ ነገር ግን ታሞ ባልጋው ላይ ቢተኛ ተነስቶ በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት። ሰውም ወንድ ባሪያውን ወይንም ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ። የተመታው ግን አንድ ወይም ሁለት ቀን ቢቆይ ገንዘቡ ነውና አይቀጣ። ሁለት ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጨነግፍ ቢገፏት ባትጎዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ፣ ፈራጆቹም እንደፈረዱበት ይክፈል። ጉዳት ግን ቢያገኛት ሕይወት በሕይወት ዓይን በዓይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል ሰውም የባሪያውን ወይም የባሪያይቱን አይን ቢመታ ቢያጠፋውም ስለ አይኑ አርነት ያውጣው የባሪያውን ወይንም የባሪያይቱን ጥርስ ቢሰብር ስለ ጥርሱ አርነት ያውጣው በሬም ወንድን ወይንም ሴትን እስኪሞቱ ድረስ ቢወጋ በሬው ይወገር ስጋውም አይበላ የበሬው ባለቤት ግን ንጹህ ነው። በሬው ግን አስቀድሞ ተዋጊ ቢሆን ሰዎችም ለባለቤቱ ቢመሰክሩለት ባይጠብቀውም ወንድንም ወይንም ሴትን ቢገድል በሬው ይወገር፣ ባለቤቱ ደግሞ ይገደል። ከእርሱ ግን ካሳ ቢፈልጉ የህይወቱን ዋጆ የጫኑበትን ያህል ይስጥ። ደግሞ ወንድን ልጅ ቢወጋ ሴትንም ልጅ ቢወጋ ይህንኑ ፍርድ ያደርጉበት። በሬው ወንድ ባሪያ ወይንም ሴት ባሪያ ቢወጋ የበሬው ባለቤት ሰላሳ ብር ሰቀል ለጌታቸው ይስጥ፣ በሬውም ይወገር። ሰውም ጉድጓድ ቢከፍት ወይንም ጉድጓድ ቢቆፍር ባይከድነውም፣ በሬ ወይንም አህያ ቢወድቅበት የጉድጓዱ ባለቤት ዋጋቸውን ለባለቤታቸው ይክፈል፣ የሞተውም ለርሱ ይሁን። የሰው በሬ የሌላውን በሬ እስኪሞት ድረስ ቢወጋ ደህናውን በሬ ይሽጡ፣ ዋጋውንም በትክክል ይክፈሉ፣ የሞተውንም ደግሞ በትክክል ይካፈሉ። በሬውም አስቀድሞ ተዋጊ መሆኑ ቢታወቅ ባለቤቱም ባይጠብቀው በሬውን በበሬው ፋንታ ይስጥ፣ የሞተውም ለርሱ ይሁ ነው፣ ይላል የዛሬ ንባባችን። እንደዚህ ነበረ። ቲክቶክ ላይ እና ቴሌግራም ላይ ማታ 3 ሰዓት ላይ ላይቭ ተገናኝተን የእግዚአብሔርን ቃል እናጥና። ጸጋ ይብዛላችሁ።